በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሉል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበረከት ልጆች፣ እንደዚሁም የሰማያዊ መንገድ ሚዲያ ተከታታዮቻችን እንደምናላችሁ። በዛሬው መርሃ ግብራችን ይዘንላችሁ የቀረብነው መጽሐፈ ሲራክ ይሆናል። ይህ ሰማያዊ መንገድ ሚዲያ ነው። ቻናሉን ሰብስክራይብ፣ ላይክ ሸር ማድረጋችሁን አትዘንጉ አብራችሁን ቆዩ መጽሐፈ ሲራክ ምዕራፍ ስምንት በእጃቸው እንዳትወድቅ ከታላላቆች ሰዎች ጋር አትከራከር በብልጽግናው ድል እንዳያደርግህ ከባለጸጋ ጋር አትጣላ ብዙዎች ስለ ወርቅ ጠፍተዋልና የነገስታትም ልቦና ድል ሁኗልና፣ ከተናጋሪ ሰውም ጋር አትከራከር፤ ያለዛ በእሳት ላይ እንጨት መከመር ነው። እናት አባትህን እንዳታዋርድ፣ ከአላዋቂ ሰው ጋር አትሳቅ። ከኃጢአቱ የተመለሰውን ሰው አትንቀፈው፤ እኛ ሁላችንም ኃጢአተኞች እንደሆን አስብ። በእርጅናው ጊዜ ሰውን አታቀልለው፤ ከእኛ የማያረጅ የለምና። በሞተ ሰው ደስ አይበለህ። ሁላችንም እንደምንሞት አስብ። የብልሆች ነገር አታቃልል፤ ጥበብን በእነርሱ ዘንድ ታገኛለህና። ምሳሌዎችን ተማር፤ መምህራንህንም አገልግል። የሽማግሎችን ምክራቸውን ጠብቅ፤ እነርሱ ከአባቶቻቸው ተምረዋልና፤ አንተም ከእነርሱ ተማር። በሐዘንህ ጊዜ የምትናገረውን ታገኛለህ የምትመልሰውንም ታውቃለህ። በእሳታቸው እንዳትቃጠል የኃጢአተኞችን ሰዎች እሳት አትጫር። በአንደበቱ ነገር እንዳያሰተ በተሳዳቢና በጠላት ዘንድ አትከራከር። በአንተ ለሚበለጽገው አታበድረው፣ ብታበድረው ግን ገንዘብን እንዳጣ እወቅ። ከአንተ ለሚበረታውም አትዋሰው፣ ብትዋሰው ግን አንተ ራስህ እንደምትከፍል አስብ። ከዳኛ ጋር አትከራከር፣ እንደ ክውው መጠን ፍርዱን ይለውጣልና። እንዳይፈረድብህ ከደፋር ሰው ጋር መንገድን አትሄድ፣ እርሱ ልቡ እንደወደደ ያደርጋልና አንተም በእርሱ ስንፍና ትሞታለህ። ከቁጡ ሰው ጋር አትከራከር፣ በእርሱ ዘንድ ደም ማፍሰስ እንደ ኢምንት ነውና። ረዳት ወደ ሌለበት ቦታም ይወስድሃልና ከእርሱ ጋር ወደ ምድረ በዳ አትውጣ። የሰማውን ነገር መጠበቅ አይችልምና ከአላዋቂ ሰው ጋር አትማከር። እንዴት እንደሚደርስብህ አታውቅምና ጉዳይህን በባዕድ ፊት አትናገር። ዋጋህ እንዳይጠፋብህ ለሰው ሁሉ የልብህ ምስጢር አትግለጥ። መጽሐፈ ሲራክ ምዕራፍ ዘጠኝ ስለ ሴቶች የተሰጠህ ምክር። ክፉ ትምህርትን እንዳትማርብህ ባጠገብህ የምትተኛ ሚስትን አታስቀናት። ኃይልህን እንዳታደክምብህ ለሴት ልብህን አትስጥ። በወጥመዷ እንዳትያዝ የሌላ ሚስት አታባበድ። በዘፈኗ እንዳታስትህ ከዘፋኝ ሴት ጋር አትጫወት። ፈቃዷ እንዳያስትህ ድንግልን አትቆንጥጣት እርስትህ እንዳታጣ ለአመንዝራ ልቦናን አትስጣት። በከተማዎች መንገድ ዙሪያ አታማትር፣ አደባባቢዋም አያስተህ። ከመልከ መልካም ሴት ዓይንህን መልስ፣ የሌላ ሚስትም ደም ግባቷ አያስጎምጭህ። በሴት ደምግባት የሳቱ ሰዎች ብዙ ናቸውና ስለዚህ ነገር ፍቅሯ እንደ እሳት ይነድዳል። ከጎልማሳ ሚስት ጋር አትቀመጥ ልቦናን ወደ እርሷ እንዳትወስድ፣ ሰውነትንም በሞት እንዳታሰነካክል። በመጠጥ ጊዜ ከእርሷ ጋር አትቀመጥ፣ ድንገተኛ ወዳጅ እንደ እርሱ አይሆንህምና። የቀደሙ ወዳጅህን አትተወው። አዲስ ወዳጅ ጉሽጠጅ ነው፣ ቢከርም ግን ደስ ብሎ ትጠጣዋለህ። እንደሚጠፋ አታውቅምና የሃጣን ብልጽግናቸው አያስቀና። የክፉዎች ሰዎች እተላቸው አያስጎምችህ። እስከ ሞትም ድረስ እንደማያከብሩ አስብ። በሞት ከሚቀጡ መኳንንት ፈጽመህ ራቅ፣ ሰውነትን እንዳታጠፋ የሞት ጥርጥር አያገኘ። ነገር ግን በወጥመድ መካከል እንደምትሄድ በገደልም መካከል እንደምትመላለስ እወቅ። የተቻለህን ያህል ለባልንጀራህ መልካም አድርግለት፣ ከጠቢባንም ጋር ተማከር። ጉዳይህን ከአዋቂዎች ጋር ይሁን። ነገርህን ሁሉ በእግዚአብሔር ሕግ ይሁንለህ። ድሆች ሰዎች በምሳህ ጊዜ ይኑሩ። ክብርህንም እግዚአብሔር በመፍራት ይሁን። ሥራውም በብልሃተኛ እጅ ይከናወናል። የአሕዛብም አለቃ በቃሉ ጥበብ ያመሰግኑታል። ተናጋሪ ሰው በከተማው አስፈሪ ነው፣ ከቃሉም የተነሳ ፍጹም ጣላል። መጽሐፈ ሲራክ ምዕራፍ አስር ጠቢብ ንጉሥ ሕዝቡን ይመክራል። አስተዋይ ዳኛም ሥርዓትን ይሠራል። ሌላውም እንደ ሕዝቡ አለቃ ነው። የከተማው ገዥ እንደሚሠራው በውስጡ የሚኖሩ ሰዎች ይሠራሉ። አላዋቂ ንጉሥ ሕዝቡን ያጠፋል። ሀገርም በሽማግሌዎች ጥበብ ትጸናለች። የምድር ግዛት በእግዚአብሔር እጅ ነው። በጊዜውም የሚጠቅመውን ሰው በእርሷ ላይ ያስነሳል። የሰው በረከቱ በእግዚአብሔር እጅ ነው። በጸሐፊም ሰውነት ክብሩን ይኖራል። መጽሐፈ ሲራክ። ትዕቢት የሚመጣ ኃጢአት ባልንጀራን በሳተበት ሁሉ አትንቀፈው። በነቀፋህም ምንም ክፉ ነገር የምታደርግበት አይኖር። ትዕቢት በእግዚአብሔርና በሰው ዘንድ የተጠላ ነው። ከሁሉም አመፅ ትከፋለች። መንግስትም ስለ አመፅና ክርክር ስለ ገንዘብም ካንዱ ወገን ወደ ሌላው ወገን ትፈልሳለች። እንግዲህ ትቢያና አመድ የሚሆን በሕይወትም ሳለ ሰውነቱ የሚታላ ሰው ለምን ይታበያል? የሰፋ ቁስልን ባለመድኃኒት ያድነዋል። ንጉሥ መባል ግን ለዛሬ ብቻ ነው፣ ነገም ይሞታል። ሰውም ከሞተ በኋላ የትል ዕድ ፈንታ ይሆናል የትዕቢት መጀመሪያ ሰውን ከእግዚአብሔር ትለየዋለች፣ ልቦናውንም ከፈጣሪው ታርቀዋለች። ትዕቢት የኃጢአት መጀመሪያ ናት። በአጸናትም ሰው ላይ እርኩሰትን ታበዛለች። ስለዚህ እግዚአብሔር የትዕቢተኞችን ፍዳ ይገልጣል፣ ፈጽሞም ያጠፋቸዋል። እግዚአብሔር ያለቆቹን ዙፋን ያፈርሳል። በእነርሱም ፈንታ የዋሃንን ይሾማል። እግዚአብሔር የሕዝብን ሥራቸውን አለ፣ በእነርሱም ፈንታ ትሁታን ተከለ። እግዚአብሔር የአሕዛብን ሀገሮች አጠፋ፣ እስከ ምድር መሠረት ድረስ አጠፋቸው፣ ፈጽሞም አጠፋቸው። ስም አጠራራቸውን ከምድረ ገጽ ደመሰሰ። ትዕቢት ለሰው የተፈጠረ አይደለም፣ ቁጣና ጥፋትም ከእሴት ለሚወለድ ሰው አይደለም። መጽሐፈ ሲራክ ክብር ስለሚገባቸውና ስለማይገባቸው የሰው ዘር የከበረ ዘር ነው። የከበረ ዘር ማን ነው? እግዚአብሔርን የሚፈሩ ሰዎች ዘር አይደለምን? የሰው ዘር የጎሰቆለ ዘር ነው። የጎሰቆለው ዘር ማን ነው? የእግዚአብሔርን ትዕዛዝ የሚጠብቁ ሰዎች ዘር አይደለምን? ዳኛ ከባልንጀራው ይልቅ የከበረ ነው። እግዚአብሔርን የሚፈሩ ሰዎች ግን ከእርሱ ይልቅ ይከብራሉ። ለባለጸጋውና ለከበርቴው ለድሃውም ክብራቸው እግዚአብሔር መፍራት ነው። ድሃውን ስለ ድህነቱ ይንቁት ዘንድ አይገባም። ኃጢአተኛውም ሰው ስለ ባለጸግነቱ ያከብሩ ዘንድ አይገባም። ታላላቆችና አለቆችን መኳንንቱም ይከብራሉ። ከእነርሱም እግዚአብሔርን የሚፈራ ሰውን የሚበልጥ የለም። ጠቢብ ቤተሰብ በንጹሕ ያገለግላል። አዋቂ ሰውም አይነቅፈውም። ስራህን ስትሰራ አታራቀቅ፣ በችግርህም ወራት አትመካ። ከሚዘሮውና ከሚመካ ምግብንም ከማያገኝ ሰው ይልቅ የሚያርስና የሚቆፍር ይሻላል። ልጄ ሆይ በሕይወትህ ሰውነትን ደስ አሰኛት፣ የተቻለህንም ያህል አዘጋጃት። ለራሱ የሚነፍግ ለማን ቸር ይሆናል? ሰውነቱን የሚያዘጋጃት ሰውስ ማን ያመሰግነዋል? ድሃውን ስለ ጥበቡ ያመሰግኑታል፣ ባለጸጋውን ግን ስለ ባለጠግነቱ ያመሰግኑታል። በተቸገረ ጊዜ የሚያዝን ሰው በተዘጋጀ ጊዜ እንዴት ደስ ይለዋል! መጽሐፈ ሲራክ ምዕራፍ 11 ድሃ በጥበቡ ይከብራል። በመኳንንት መካከል ይጠመጣል። ስለ መልከ መልካምነቱ ለሰው አታድላ፣ ስለ መልከ ጥፉነቱም ሰውን አትናቀው። ንብ ከወፎች ሁሉ ታንሳለች፣ ማሯዋ ግን ከሁሉ ይጣፍጣል። በልብስህ ጌጥ አትታበይ፣ በከበርህበትም ወራት ራስህን አታኩራ። የእግዚአብሔር ስራው ልዩ ጥበቡም ከሰው የተሰወረ ነውና። በምድር የወደቁ መኳንቶች ብዙ ናቸው። ዘውድ የተቀዳጀ ባህታዊም አለ። ፈጽሞ የተዋረደ መኳንንትም ብዙ ናቸው። በሌሎቹም እጅ የወደቁ መኳንንቶች ብዙ ናቸው። ሳትመረምር አትንቀፍ። አስቀድመ ተረዳ፣ በኋላም ትቆጣ አለ። ሳትሰማ አትመልስ። በሌላውም ነገር ውስጥ አትግባ። ግዳጅም ባልሆነ ነገር አትጨነቅ። ከኃጢአተኞች ጋርም በፍርድ አትቀመጥ። ልጄ ሆይ ሥራህን አታብዛ ብታበዛ፣ ትከብር ዘንድ አያሰለጥምህምና፣ ብትሮጥ አታመልጥም፣ ብትከተልም አታገኝም። የሚቸኩልና የሚሰራ የሚደክም አለ፣ ነገር ግን እጅግ ይቸገራል። ደክሞ ሳለም የማይለምን ምንም ማድረግ ሳይችል የሚገዛ አለ። ምንም ቢጸና ፈጽሞ የሚቸገር አለ። እግዚአብሔር ግን በመልካም ዐይን ቢያየው ከችግሩ ያነሳዋል፣ ከፍ ከፍ ያደርገዋል፣ ያከብረዋል፣ ብዙ ሰዎችም ያደንቁታል። መልካምና ክፉ፣ ሕይወትና ሞት፣ ድህነትና ብልጽግና ከእግዚአብሔር ዘንድ ናቸው። ጥበብ ማስተዋልና ሕግ ማወቅ፣ ፍቅርና መልካም ሥራን መስራት ከእግዚአብሔር ዘንድ ይመጣል። ስህተትና ጨለማ ከመወለዳቸው ጀምሮ ከሐጣን ጋር ኑረዋል። ክፋትም በእርሱ ደስ ከሚሰኙት ጋር አብሮ ያድጋል። የእግዚአብሔር ጸጋው ጻድቃንን ትጠብቃቸዋለች ፈቃዱን ለዘላለም ደስ ታሰኛለች። እየነፈገ በንፍገቱ ብዛት የሚከብር ሰው አለ፣ በእርሷም ደስታውን ይፈጽምባታል። ያርፍ ዘንድ ተስፋ ባደረገ ጊዜ እበላለሁ፣ እጠጣለሁ እንግዲህ ደስ ይለኛል። በቀኝም ባለ ጊዜ የሚሞትበት ቀን አያውቅም። ገንዘቡንም ሁሉ ለባዕድ ትቶ እሱ ይሞታል። በቃል ኪዳን ቁሙ፣ በእርሱ ተማር፣ በስራህም ሸምግል። ኃጢአተኞች ሥራቸው አያስጎመጅህ። በእግዚአብሔር እመን ድካምህንም ተስፋ አድርግ። ሁሉ በአንድ ጊዜ በእግዚአብሔር ዘንድ ቀሊል ነውና፣ ደሃውን ድንገት ያከብረዋልና። የእግዚአብሔር በረከት ለጻድቃን ዋጋቸው ናት፤ የጻድቃንም በረከት ትበዛለች። የአገልግሎቴ ትርፍ ምንድ ነው? ከእንግዲህስ ወዲያ የማገኘው መልካም ነገር ምንድ ነው አትበል። እንግዲህስ በቀኝ ከእንግዲህም ወዲያ አልቸገርም አትበል። በመልካም ቀን ጊዜ ክፉ ይረሳል፣ በክፉ ቀንም ጊዜ መልካም ይረሳል። የሞት ቀን በእግዚአብሔር ዘንድ ቀሌ ነው ለሰው እንደ ሥራው ዋጋውን ይከፍለዋልና። በክፉ ቀን ጥጋብ ያቀናጣል። የሰውንም ሥራው በፍጻሜ ዘመን ይታወቃል። ፍጻሜውን ሳታይ ሰውን ብፁ አትበለው። የሰው አኗኗሩ በልጆቹ ይገለጻል። መጽሐፈ ሲራክ። ጓደኛን ስለ መምረጥ። ተንኮለኛ ብዙ ይተናኮልባልና ያገኘውን ሰው ሁሉ ወደ ቤትህ አታግባ። ቆቅ በወጥመድ ይያዛል፣ የትዊተኛ ሰውም ልብ እንደዚህ ሆኖ መከራውንም እንደ ጉበኛ ይመለከታል። ተንኮለኛ ሰው በበጎ ፈንታ ክፉ ነገርም ይከፍልሃል። ሳይኖርብህም ነውርን ያወጣብሃል። በእሳት ትንታግ ብዛት ፉሙ ይበዛል፣ ኃጢአተኛ ሰውም ሰውነትን ያደነድናታል። ክፉ ነገርን ይሰራብሃልና ሁልጊዜ ስድብን እንዳያደርግብህ ከክፉ ሰው ተጠጠቅ። በዓድ ሰውን ከአንተ ጋር ብታሳድር ያውክሃል፣ ይወነጅልሃል፣ ከገንዘብህም ይለይሃል። መጽሐፈ ሲራክ ምዕራፍ ዐሥራ ሁለት በጎ ስራ በሰራ ጊዜ የበጎነት ዋጋ ታገኝ ዘንድ በጎ ስራ የምትሰራለትን እወቅ። ለጻዲቅ በጎ አድርግ ዋጋህንም ታገኛለህ። በእርሱ ዘንድ ባታገኘው በፈጣሪ ዘንድ ታገኛለህ። ኃጢአትን በሚሰራና ምጽዋትን በማይመጸውት ዘንድ በጎ ስራ የለም። ኃጢአተኛ እንዳይወስድብህ ለጻዲቁ ሰጥ፣ ለድሃ መልካም አድርግ ለክፉ ግን አትስጥ፣ እርሱ እንዳይወስድብህና በገንዘብ ድል እንዳያደርግህ እንጀራህን ከልክለው። በጎ ነገር ስላደረገለት ፈንታ በእርሱ ዘንድ ክፋትን እጥፍ ሆኖ ታገኛታለህና፣ እግዚአብሔር ኃጢአተኞችን ሰዎችን ይጠላቸዋል፣ ክፉ ሰዎችንም ይበቀላቸዋልና ለኃጢአተኛ ከምትሰጥ ለጻድቅ ሰጥ። በደስታ ጊዜ ወዳጅን አያመልጥህ፣ በመከራ ጊዜም ጠላትህ አይሰወረህ። ደስታ ጠላቶችን ያሳዝናቸዋል። ችግርህም ወዳጆችን አስወጥቶ ይሰዳቸዋል። የልቦናው ክፋት እንደ ብረት ዝገት ነውና ጠላትህ ፈጽመ አትመነው። በተጀገርህም ጊዜ እያመሰገነ ያገለግልሃል። ሰውነትን አጽናት፣ ከእርሱም ተጠበቅ። እንደ ዘጋ መስታወት ትሆንባታለህ፣ ፈጽሞም አይቻልህም። እንዳይጎድህ ባጠገብህ አታቆመው በቦታህም አይቀመጥ። ሹመትህንም እንዳይወስድብህ በቀኝህ አታስቀምጠው። በመጨረሻ ቃሌን ታውቅ ዘንድ አለህ ምክሬንም ታስበዋለህ። በእባብ ለተነደፈ አስማተኛ፣ ወደ ክፉ አውሬው ለቀረበ ሁሉ ማን ያዝንለታል? ከኃጢአተኛም ሰው ጋር የሚሄድ በኃጢአቱም የሚተባበር እንዲሁ ነው። ጥላትህ ከአንተ ጋር አንድ ጊዜ ይቆማል። ነገር ግን እስክትመለስ ድረስ አታየውም ከአንተ ጋርም አይታገስም። ጠላትህ በከንፈሩ ቃሉን ያጣፍጥልሃል፣ በልቡ ግን በጉድጓድ ውስጥ ይጥልህ ዘንድ ይመክራል። ጠላትህ ባይኑ ያለቅስልሃል፣ ካሳተህ በኋላ ግን ከደምህ አይጠግምም። ብትቸገርም ከሁሉ አስቀድሞ በፊት ታገኘዋለህ፣ እንደሚረዳህም ከጫማ በታች ራሱን ዝቅ ያደርጋል። በእጁ ያጨበጭባል ራሱንም ያን ይነቀንቃል። ከዚህ በኋላ ግን ፊቱን መልሶ ይጠቃቀስብሃል። መጽሐፈ ሲራክ ምዕራፍ 13። ከጓደኛ ስለመጠበቅ አድሮ ማሬ የዳሰሰ ሰው በእራሱ ይይዛል። ትዕቢተኛ ሰውንም ወዳጅ ያደረገ እንደ እርሱ ይሆናል። የከበደ ሸክምን አንስተህ በራስ አትሸከም፣ ገንዘብንም የሚበረታብህንም ከባለጸጋ ገንዘብ ጋር አትጨምር። የሸክላ ደስታ ከብረት ድስት ጋር ቤት አንድ ይሆናል? እርሷ መተታ ራሷ ትጮሃለች እና ራሷም ትሰበራለችና። እንደዚህ ሁሉ ባለጸጋ እርሱ ይበድላል፣ እርሱም ይቆጣል። ድሃ ግን እርሱ ይገባል። እርሱም ይለማመጣል። የምትጠቅመው ነገር ቢኖር ወደ እርሱ ያቀርበሃል። ብትቸገር ግን ከዛ በኋላ አይህም። ገንዘብህ ቢኖርህ ከአንተ ጋር አንድ ይሆናል፣ ያንተንም ይጨርስልሃል። ዳግመኛም አያመሰግንህም። አንተን የሚፈልግበት ግዳጅ ቢኖረው ያበብልሃል፣ ብዙ ተስፋም ይሰጥሃል፣ ይሰቅልሃል፣ በጎ ነገርም ይናገርሃል ምን ትፈልጋለህም፣ ይልሃል በመብሉም ይሸነግልሃል። በአንድ ጊዜ፣ ሁለት ጊዜ፣ ሶስት ጊዜ ያስተሃል። ከዛም በኋላ እንደማይሰማህ ወደኋላ ይመለሳል። ቢያይህም ይስቅብሃል፣ ራሱንም ይነቀንቅብሃል። እንዳያስትህና እንዳያታልልህ ከእንዲህ ያለ ሰው ተጠበቅ። በደስታህም መካከል ሐዘን አታጓ ባለጸጋ ያዘዘህን ለጊዜው እሺ በለው፣ ቢጠራህም እንቢ አትበል። ፈጽሞ ይወዳሃል አትራቅ፣ አትሳትም። ነገር ግን እንዳይዘነጋህ ፈጽመ አትራቀው። ከእርሱ ጋር ነገርን አታብዛ፣ በነገሩ ብዛት ይፈትንሃልና፣ ከአንተም ጋር የሚስቅ መስሎ ይመራሃልና። በነገሩ ብዛት አትመኑ፣ መታሰሩና ጥፋቱ አያሳዝነውምና። የባልንጀራው ምስጢር ለሚያወጣ ሰው ይቅርታ የለውም። ከገዳይህ ጋር ትሄዳለህና እወቅ፣ አጠቀን ተጠበቅ። ከብት ሁሉ ዘመዱን ይወድዳል፣ ሰውም ሁሉ ባልንጀራውን ይወዳል። ፍጥረቱ ሁሉ እንደ እርሱ ካለ ፍጥረት ጋር አንድ ይሆናል፣ ሰውም የሚመስለውን ይከተላል። ተኩላ ከበግ ጋር ቤት ወዳጅ ይሆናልና ኃጢአተኛ ሰውም ከጻድቅ ሰው ጋር እንዲህ ነው። ውሾች ከጅቦች ጋር ማን ያስማማቸዋል? ድሃውንስ ከባለጸጋው ጋር ማን ወዳጅ ያደርገዋል? የሜዳ ሀዮች የአንበሶችን አደን ናቸው። እንደዚህ ሁሉ የባለጸጋውም ድሃውን ይቀመዋል። ትዕቢተኛ ሰው ራሱን የሚያዋርደው ሰው ይጸየፈዋል። እንዲሁም ሁሉ ባለጸጋውም ድሃውን ይፀየፈዋል። ባለጸጋ ቢፈገመገም ወዳጆቹ ይደግፉታል ድሀ ግን ቢወድቅ ባልንጀሮቹ ይረግጡታል። ባለጸጋ ቢያደጠው ብዙ ሰዎች ያነሱታል። ክፉ ቢናገርም ነገሩን ያቀሙለታል። ድሀ ግን ቢስት ይረግሙታል። በጎ ነገርንም ቢናገር አያዳምጡትም። ባለጸጋ ቢናገር ሁሉ ዝም ይላል። ቃሉንም ያደንቁለታል። ነገሩንም እስከ ደመና ያደርሱለታል። ድሀ ግን ምንም በጎ ነገር ቢናገር ይሄ ምንድን ነው ይሉታል። ቢሰነካከልም ያደፍኑታል። ኃጢአት ሳትሰራ ባለ ጸግነት መልካም ነው። አጥ ድህነቱን ባፉ ይከፋፍላታል። ደስ ቢለው ቢያዝንም፣ የሰው ልብ ፊቱን ይለውጠዋል። ደስ ያለው ልቦና ምልክቱ ብሩህ ገጽ ነው። ደክመህ የጥበብ ምክር ታገኛለህ። መጽሐፈ ሲራክ ምዕራፍ 14 በአፍ ያልተሰነካከለ ሰው ብፁ ነው። ኃጢአተኛ ሰው ግን ሀዘን አያስደነግጠውም። ሰውነቱን የማያሳዝን ተስፋውንም የማይቆርጥ ሰው ብፁ ነው። መጽሐፈ ሲራክ ሀብትን በሚገባ ስለመጠበቅ። ነገርን ለማያውቅ ሰው ብልጽግና አይገባውም። ለንፉግም ሰው ገንዘብ አይገባውም። ሰውነቱን የሚነፍጋት ሰው ለሌላ ያከማቻል፣ ሌላ ሰው ግን በገንዘቡ ደስ ይለዋል። ሰውነቱን የሚነፍግ በገንዘቡም ደስ የማይለው ሰው ለማን ይለግስ ዘንድ አለው? ሰውነቱን ከሚነፍግ ሰው የሚከፋ የለም። ለክፋቱም እርሱ ፍዳ ይሆነዋል። በጎ የሚያደርግም ባረጅ ጊዜ ብቻ ነው። ኋላም ክፋቱን ያሳውቃል። የንፉግ ሰው አይኑ ክፉ ነው። ከድሃ ፊቱን የሚመልስ ሰውነቱን ይቸላ ይላል። ለስሱ ሰው አይነ ድርሻው አይጠግበውም፣ የልቦናውንም ክፋት ሰውነቱ ያከሳዋል። የንፉግ ሰው አይን እህል ይነፍጋል፣ በማዕድም ይነፍጋል። ልጅ ሆይ፣ የሚቻልህን ያህል ሰውነትን አዘጋጃት፣ እንደሚገባ ለእግዚአብሔር መባ አግባ። ሞት እንደማይቀር አስብ። የምትሞትበት ቀን ትቀራለች ብለህ አትጠራጠር። ሳትሞት ለባልንጀራህ በጎ አድርግ፣ እጅህንም ዘርግተ የተቻለህን ያህል ስጥ። በደስታ ጊዜ አትጣጣ፣ በጎ ድርሻህም አያመልጥህ። ገንዘብህን ለበዕድ የምትተው አይደለህምን? ወራሾችስ ገንዘብን ሁሉ የሚከፍሉ አይደሉምን? ገንዘብህን አንስተ ስጥ፣ ሰውነትንም ደስ አሰኛት። በመቃብር የምታገኘው ደስታ የለምና፣ ሰው ሁሉ እንደ ልብሱ ያረጃል። ሞትን ትሞት ዘንድ የህግ ትእዛዝ ተሰርቷልና። ቀጣሉ፣ ጨፈቃ ያለ እምጨቱ ቅጠል የመጀመሪያ ቅጠል እንዲረግፍ የኋላም እንዲለመልም ደማዊና ስጋዊ ፍጥረት ሁሉ ነው። ይህ ይወለዳል፣ ያም ይሞታል። ስራ ሁሉ ፈጽሞ ይጠፋል፣ ስራውም ከስራው ጋር ይጠፋል። መጽሐፈ ሲራክ። ጥበብን በመፈለግ የሚገኝ ደስታ ነገር ግን ብልህ ሆኖ የሞተ ጥበብንም ተምሮ የጠበቀ ሰው ብፁ ነው። የጥበብ መንገድ በልቡ የሚያስብ ሚስጥሩንም የሚማር ጥበብን የሚከተላት ፍለጋዋንም የሚመረምር መንገዷንም የሚጠብቅ መስኮቷን የሚጎበኝ በበሮቿም ተቀምጦ የሚያዳምጥ በቤቷ አጠገብም የሚኖር ድንኳንን ካስማ የሚተክል ድንኳናንም በአጠገቧ የሚያቆም በአማረ ማደሪዋ የሚኖር ልጆቹንም በጥላዎቿ የሚያስቀምጥ በቅርንጫፎቿ በታች የሚያድር ከበረሃ ሐሮርም በበታቿ የሚጠለል በክብሯ የሚያርፍ ብፁ ነው። ይህ ሰማያዊ መንገድ ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር ማድረጋቸውን አትዘንጉ። በያለንበት ሰላም እግዚአብሔር አይለየን። ሀገራችን ኢትዮጵያ ሰላም ያድርግልን። ወስብሐት ለእግዚአብሔር ወለወላዲቱ